ለመጀመሪያ ጊዜ ነው በቀጥታ ደስ ብሎኛል። እንግዲህ ትግል ነው ብሏልና ከአስራ ሁለት ዓመቱ ጥያቄ ተብሎ ሲጠየቅ ከሚል ሰው የሚጠበቅ አይደለም ሆነብኝና እንዳንድ ኢንተሌክቹዋል ነኝ ይላለ ጀዋር። ከዛ አንጻር እንደው የተጠና መፍትሄ ሊሆን የሚችል ሀሳብ ማቅረብ ይችል ኦሮኖ ብያስባለውኝ፣ ሁለት ዋና ዋና ጥያቄዎች ለማንሳት ያክል ጀዋር መሐመድ፣ እንግዲህ ፖለቲካ መከታተል ከጀመርኩ ጀምሮ የህዝብን ብሶት የሚሆኑ ነገሮች የህዝብን ቁስ የሚነካካ ብሶት ከማራገብ እና ሰው ከማስለቀስ ያለፈ የሀሳብ ፖለቲካ ሲያራምድ አይቼው አላውቅምና እንድታይ እየነካኩ የሶስቱ ስል እየነካኩ የፖለቲካ ትልቅ ለማትረፍ ከመንቀሳቀስ ይልቅ የራሱ ቀይር እስከ ዘሩበት አሁን ካለው መንግስት ከተሻለ ሀሳብ አለኝ ድርጅቱ የሚጠቅም የሚል ሀሳብ ይዞ ምናምን የሚችለው መቼ ነው የሚለው ጥያቄ የሚመለስ እላለሁ። ሁለተኛ ምንድን ነው የምትሠራው? ጨዋር ማመት በቀጥታ ሥራ ምንድን ነው እየሠራ ያለው? አስለቅሱ ነገር በምታተርፈው ነገር እንትን እኔ ለምን አልመልስልህም ጆዋር። አንደኛ በአስራ ሁለት አመቱ ቂጡንም አልጠረገም እንኳን ትግል ሊታገል። እኔ እንኳን አዳማ ገደል ግቡ ሳቀው። ጸጉሩን እንደዚህ የቋጠረ ጋራባ በጁ ይዞ ዜሮ አራት አንድ ዘመድ በሱቂውን ምናምን እዛ ቁጭ ብሎ ጫስ ሲቀም ነው ማቀው። ለመጎሮር ኦሮሞ ላይ ሁሉም እኔነኝ ታጋይ ለማለት ችግር የለባቸውም። የታገለለት ጀግና እየሞተ ያወራለት ወረኛ የሚነክስበት ነው። የኦሮሞ ሕዝብና እሱ ችግር የለበትም። ግን ምን ሰርተ ነው የምታድረው? ኦሮሞን አስለቅሶ ነው የሚያድረው። የኦሮሞ ምስኪኖች የማዳም ቤት ሩዝ የምትቀልቅለው እዚህ እንደኔ መንጋ የፈረንጅ ሽንት ቤት የሚያጥምና እንደኔ መኪና ኩር ኩር እያደረገ የሚለቅመውን ብር ጀዋር ኬኛ እያሉ እዚህ እንኳን 800ሺ ዶላር የኦኤምኤን ስቱዲዮ ተብሎ የተለቀመ የህዝብ ሀብት ሸጦ ኪሱ ከቶኑ ፕስ ወደ ኢትዮጵያ ያለውና በዚህ ነው የሚኖረው።

አሁን እንግዲህ ድሮ ጀዋርን ስትናገር ወይ ኢየሱስ ክርስቶስ ወይ ነቢዩ መሐመድን እንደምትናገር የሚቆጥር ግሪሳ ነበረ የጀዋር ግሪሳ። ዛሬ እየተናገረው ያለው ራሱ ትናንትና ጀዋር ኬኛ ብሎ እንደ ታቦት ያነገሰው ነው። እያፈረጠ አናቱን እየመታለሁ። ለምን የሰው ደም አይለቀም? ያዋርድሃል። ለምን የምስኪኖች ደም ይጣራል? ዝም አይልም። ለምን ጀዋር ከተፈጠረ ቀን ጀምሮ ከሆነ ትምህርት ቤት ተመርቄ ወጣው ይላል። ማስረጃ አላሳየንም። ኢንጂነር ማን ነው የሚባለውም እንኳን የኢትዮጵያን ህዝብ ሲያደናብርና ሲያደናግር ነበረ። ጀዋር እኔ ዓለም ላይ ሄጄ ተምሬያለ ይላል። በሄደበት ቦታ ዳቦ እንኳን ሲበላ አሬራ ሲጠጣ ፎቶ የሚለጥፍ ሰው ሲንጋፎርም ትምህርት ቤት ውስጥ ሲማር ወይም ሲመረቅ ፎቶ የለውም። ማስረጃም የለውም። ኦክስፎርድ ዩኒቨርስቲ ተምር ያለው ይላል እዛም፣ ተምሮ የተመረቀበት ወይም ማስረጃ የለም፣ በአፉ የነገረን ነገረን ሶ እንደ ጀዋር አይነቱ አይነት እንዲህ አይነት ሰዎችም አሉ። አዳምጧቸው።

አሁን እንግዲህ ኦሮሞ ይሄን ዶክተር ነው ብሎ ያዳምጠዋል። አንዴ ቢሾፍቱ ያድራል፣ አንዴ ኢንሳ ቢሮ ያድራል። ሄሊኮፕተሩ ከአጠገቡ አትለይምና ለይምና አልጋ ላይ እያረገ ነው የሚተኛውና ወደ ዱባይ ሊጠፋ ነው የሚል ዶክተር ነው ይሄ ነው እንግዲህ የኦሮሚያ ካቢኔ ውስጥ ዶክተር ነው ተብሎ ኦሮሞን ሲመራ የነበረ እንዲህ አይነት ጣቃ ብጥርቅ የሚናገረውን እንኳንም፣ ኤሊኮፍተር ሄሊኮፍተር፣ በኪስ የምትያዝ እስክርቢቶ ወይም ቦርስ አርጎታል። ዶክተር አብይ ሲሄድ ኢንሳም ሲያድር ሄሊኮፕተር ይዞ ነው የሚሄደው፣ ቤት ውስጥ ያረጋታል። እዛም ሲሄድ እንዲህ ብሎ ለኦሮሞ ህዝብ እታገልልሃለሁ ብሎ ሲያወራለት

ይመጣል እዛ እሱ ይገባል። ቆቴቡላ አንተን ሰምቶ አብያለው ይሄ ነው አሁን። ይሄንን እንግዲህ ኦሮሞ የኦሮሞ ታጋይ ነው ብሎ የሚያዳምጠው ይኖራል እኮ፣ እንዲህ አይነቶችን ይኖራል። የደም ነጋዴዎች ጀግና ከሆነ ለምን ፈርጥቶ ከሀገር ወጣ? ይህም ጅዋርም ለምን ዋጋ አይከፍሉም? እዛ ቁጭ ብሎ እዚህ ቁጭ ብሎ እንዲህ የዋሸ እሱን አዳምጦ ወጥቶ የሚሞትለት ወጣት አለ። የምስኪን ድሃ ልጅ ነገ፣ እነሱ ደግሞ በቀይ ምንጣፍ ዶክተር ሚልኪዛ ጎተኬኛ ጀዋር እየተባለ የተባለ ይገባል ማለት ነው። እንዲህ አይነቶችን ሰዎች የኦሮሞ ፖለቲካ ውስጥ ጉቶ ሆኖ ለዘላለም ኦሮሞን ደም ሲጠጡ የኖሩ የኦሮሞ ጠላቶች እንደዚህ አይነት ሰዎች ናቸው ብዬ ነው ማስበው። የቀነጨረ ጭንቅላት ያላቸው ቅናተኛ ምቀኞች የሚበልጣቸውን ሰው አይወዱም። ጎትቶ ለመጣል ነው የሚፈልጉት። ለምን ተበለጥን የሚል በቃ። አብይ ይበልጣቸዋል በጭንቅላት አችሉትም። እያንዳንዳችሁን ቂጣችሁን በእርግጫ ረግጦ አባረረ። አምነ ቁር ቁር እንዳ እንደኔ እዚህ በቃ አለቀ። ዶክተር የሚባል ነገር የለም። አሜሪካ ስትመጣ አቶ ሚልኪሳ ትባላለህ። እዚህ በኋላ አንተም እኔም እኩል ነን። እዚህ ውበርህን ትነዳታለህ። ዶክተር የሚለው ፕሮፖጋንዳን ወደዚያ ጣለው። ዶክተር ሐኪም አይደለ አንተ ዶክተር ይላሉ። የሆነ በቃ መጽሐፍ ከጻፈ እና የሆነ ቦታ ከደረሰ ዶክተር ይከሌ ቀላል ዶክተር ይከሌ ዶክተርነት እዚህ ስትመጣ እንደ መስፍን ፈይሳ ጋሪ ትነዳለህ። በቃ አለቀ። ወይም ሽንት ቤት ታጥባለ፣ ወይም ዘበኛ ትሆናለ፣ የገበያ ማዕከል ከዚህ ውጪ የለም። ስለዚህ እንዲህ አይነት ቤተ መንግሥት ሸጦ ለዶክተሮች ሕክምና ቅናት መንፈስ አንተ የኦሮሞ ኮሚኒቲ ኦምን ተብሎ የተሰበሰበውን 800000 ዶላሩን ለምን አይከፍልም? ጆዋር አዲስ አበባ ውስጥ የገዛውን ቤት ለምን ሸጦ አይከፍልም? እኔ ሸጦ ወስዶት ይሆናል አይታወቅም። ኬንያ ያንን የሚያክል ቤት የገዛውን ለምን አሸጥም? ለምን እንዲከፈል አታደርግም? ሰርተ መቼም በላብ ነግደ ያገኘው ሀብት ሳይሆን ከዚህ ከምስኪን ሕዝብ ላይ ያጨረበርከው ሀብት ነው እና ጋሽ እየዬ ደግሞ ምን ይላሉ? እስኪ እንስማቸው የሰፈረ ሰው ሲከዳ አልከዳም። የሆነ ጀስቲፊኬሽን መግባት ነውር። ይኸውልህ እነዚህን ነው እንግዲህ ኢትዮጵያ ህዝብ እየሰማን፣ ጎንደር የገብርዬ ምድር ነው። ገብርዬ ምድር መከዳትን እንደ ጽድቅ የሚቆጠርበት ምድር ልታደርገው አትሞክር። ቅዱስን ምድር አታቆሽሽው። ቅዱሱን ከድቷል፣ ቅዱሷን ከድቷል፣ ትግሉን ከድቷል። አለቀ። እስኪ ቅዱስ ምድር ጎንደር ከሆነ እርኩስ ምድር ስም ቦታ ጥሩልኝ። ቅዱስ ምድር አታንቋሽ። እዚህ ቁጭ ብለ በሱ ደም አንተ ልታሸንፍ ግባ። የዘንድሮ ዘመን ከኋላ የሚያዋጋ ጦረኛ የለም። ራስ ግባና ጦር ምራ። አሁን ጦር መምራት ነው። ልክ እንደ ዶክተር አብይ ከቤተ መንግሥት ወጥቶ ሬንጀሩን ለብሶ ግንባር እንደሄደው አንተም ከሚዲያ ላይ ውረድና ግንባር ሂድ። አንተ እሱ ሞቶልህ አንተ በነጻነት የምትኖርባት ሀገር የለችም። ኢትዮጵያ ቀጥል ተበጥራ ስለ ጀገረው ነው ስላካተው ነው አዎ ገብርዬ፣ ቢያከተው ኑሮ እጁ ለጣልያን ሰጥቶ መትረፍ ይችል ነበር። አቤት ገብርዬ ቴዎድሮስን ቢከዳው ነገር ሲጨልምበት ቴዎድሮስን ቢከዳ ኑሮ በህይወት መቆየት ይችል ነበር። አይሞትም ነበር ገብርዬ ከሞተ በኋላም ቢሆን ቴዎድሮስ ነገሩ አላማረኝም ካለ መይሳው ፈቀቅ ማለት ይችል ነበር። የማይገናኝ አራምባና ቆቦ። ገብርዬና መይሳው ከሀገራቸው ወገን ጋር አልተቷከሱም። ከወንድሙ ጋር አልተቷኮሰም። ከገዛ ቤተሰቡ ጋር አፈሙዙን አዙሩ አልተቷኮሰም። ገርብዬና መይሳው ከእንግሊዝ ሰራዊት ጋር ነው የተዋጉት። እነዚህ ከወንድሞቻችን ጋር አንገዳደልም በቃም ብለው መግባታቸው ባንዳ አስብልም። ባንዳ ማለት እንዳንተ አይነቱ ሩቅ ቁጭ ብሎ ተገዳደሉ የሚል የዩቲዩብ ነጋዴ ሳሰራ አሜሪካ ውስጥ ቤት የገዛ ለልጆች የምታኖር እዛ፣ የምስኪኑን ገበሬ ግን ሂዴ ካልሞትክ አንተ ፈሪ ነህ ባንዳ ነህ ልትለው አትችልም። አስመሳይ ጨርስ ያደርግ ስነ ልቦና እዛ ጋር አይገኝም። ያን ምድር እንዳታቆሽሽ

ለምን ጥሩ ብር የሚያወጣልን ያችኛዋ ቤተ መንግስት? እኮ ትንጥዬ ቦታ ላይ ነው ያለችው። ለምን ምኒልክ ቤተ መንግስት አንሸጥም? ጀዋር፣ እንደውም እናንተ የምትጠሉት ምኒልክም ቤተ መንግስት ስለሆነ። ያችኛዋ እኮ ትንሽ ናት። ገና የአንድ አንተ የገዛኸው ያንን የአንተን መኖሪያ ቤት እኮ አታክልም። ሌላው ልማት ነው ገና የግል ባለ ሀብት የሚያለማው ነው መሰረተ ልማት ተዘረጋ እንጂ ሌላ ምንም የተገነባ የለም። ቴሌ፣ ውሃ፣ መብራት የሚያስፈልጉ ነገሮች አስፓልቶ ተዘረጉ እንጂ ገና የግል ባለሀብት ገብቶ የሚያለማው ከተማ ነው። ጠቅላይ ሚኒስቴሩ የሰራው ቤተመንግስት አንድ የግለሰብ የሀብታም ቤት አታክልም። ለምን የምኒልክም ቤተመንግስት አንሸጠውም? የምትጠላው የምኒልክም ቤተ መንግስት ስለሆነ እንደናንተ አይነት ወራዳ ነበረ ኦሮሞ ሲያታግል የኖረው ብዬ ነው የማስበውና መቼም ኦሮሞ ዳግም እንደማይሸወድ እርግጠኛ ነኝ